በፓኪስታን እጅግ በጣም አሳዛኝ የሚባል የጎርፍ አደጋ ደርሷል። እንደምትመለከቱት በአንድ ቤተሰብ አባል ናቸው ተብሎ የተገመቱ አንድ ቤተሰቦች ላይ እንግዲህ እንደዚህ አይነት የጎርፍ አደጋ ደርሷል። እንደምትመለከቱት ሰዎቹ የአንድ አለት ላይ ቆመው ነበረ። እንደምታዩት በኋላ ግን ጎርፉ በጣም ኃይለኛ ከመሆኑ የተነሳ አለቱ ለሁለት ከፍሎ ግማሹ ሰዎች በጎርፍ ሲወሰዱ ግማሹ ደግሞ ልክ እዚህ ጋ እንደምታዩት እንግዲህ ተራርቀው ቆመው ነበር። በአጠቃላይ አርጀ ዜና እንደዘገበው አስራ ስምንት የሚሆኑ የአንድ ቤተሰብ አባላት በጎርፉ ተወስደዋል። መሞታቸው እርግጥ ባይሆንም እስካሁን ድረስ ግን ያሉበት በረ ምህር በኒ ማሪ ማደት ቀሬ ናዲ ሆት ዝ እጅግ ያሳዘናል። በፓኪስታን በተነሳው ድንገተኛ የጎርፍ አደጋ እዚህ ጋር መታወቂያቸው ሰዎች እንዳለ በጎርፍ ተወስዶ ህይወታቸውን አ ኢና ሊላሂ ወና ሄራጅዑን። ከእንደዝህ አይነት ከባድ አደጋ አላህ ሱብሃነሁ ወተዓላ ይጠብቃቸው ይጠብቀን። ወላሂ እነዚህን ሰዎች በጣም የአለም ህዝብ በጭንቀት እየተከታተላቸው ነበረ በህይወት ይተርፋሉ ተብሎ ነበረ። ና ያው አላህ አልፈቀደም። ሙሉ ለሙሉ እንደ ሞቱ ጎርፉ እንደወሰዳቸው ነው በተለያየ ሜዳ እየተነገረ ያለው ና እጅጉን ያሳዝናል። አላህ ይርሐማቸው ለቤተሰቦቻቸውም አላህ ሶብር እንስጣቸው። በጣም ያሳዝናሉ ማለት ነው። ያው እንግዲህ ሱብሃነ አላህ የሰው ልጅ በምን እንደሚጠፋ አይታወቅም። እና ውድ ተመልካቾች እንደምን ዋላችሁልኝ? ደህና ናችሁ ወይ? ለፋሚ ቲዩብ ግን አዲስ ከሆናችሁ ለምንድን ነው ሰብስክራይብ የማታደርጉት? ቆንጆ ቪዲዮ አለኝ፣ አብራችሁኝ ቆዩ እስከ መጨረሻው። እናም በፍጹም በፍጹም ይሰልማል ተብሎ የማይገመት ሰው ሰልሟል ማለት ነው። ከዛ ቪዲዮ ጋር ነው ቆይታ የምናደርገው እስከ መጨረሻው አዳምጡት። አላሁ አክበር እያለ ሶስት ምርጫ ነው ያቀረብክልኝ። ሌላ ምርጫ ካለ መንገድ ትችላለ። ችግር ከሶስቱ አንዱ ሊሆን ይችላል ብዬ ስለገመትኩ ነው። አራተኛ በቃ አላሁ አክበር! አላሁ አክበር! አላሁ አክበር! ተክቢር፣ አላሁ አክበር! ማሻአላህ፣ ማሻላህ፣ ማሻላህ። እኔ እንደውም ከሶስቱ ምርጫ ውስጥ ላዳምጥኔ እዚሁ ቁጭ ብዬ የሚል መሰለኝ እና አራተኛ ምርጫ አለ አራተኛ ኦፕሽን አለ ስላለ ነገር መስማት ትልቅ ነገር ነው። ማሻላህ፣ ስብሓነላህ፣ ስብሓነላህ። በጣም የሚገርም ነው። ለምን እንደዚህ አይነት ስሜት እንደሚሰማችሁ ታውቃለህ? ለክበር በጣም የሚገርም ነው። እኔ እንጃ ወላሂ ወንድማችን ስለሆነ ከጃንም ነፃ ስለወጣ ግን ወደ ዋናው ብንሄደ በጣም ብሩ ይመስለኛል። በቃ ሰው ከዚህ ሰከንድ በኋላ የመኖር ዋስትና የለውም። የሰው ልጅ ስለ ነገሩ አያውቅም። ይሄ ሁሉ እውነት ገብቶ አንድ ቀመቆይ ስለከበደው የምር አልጠበኩም ዛሬ እንደዚህ ይሆናል ብዬ አልጠበቅኩትም። ባቢ ካለ ብታስገቡት ባቢሎን ካለ እና ሆፓን ካሉ ብጠሯቸው ደስ ይለኛል። ማለት እንደምንም ሼር አርግላችሁ ቢያዩ ደስ ይለኛል። ይህ ደስታውን ቢካፈሉት የደስታው ቀን አብረው ቢገኙ ደስ ይለኛል። እራሱ ከቻላችሁ ብችሉ በሀቅ የሚመለክ አምላክ የለም ሙሐመድም ሙሐመድም የእርሱ ባሪያ እና

በጣም ደስ ብሎኛል የባቢሎን ሐዋርያ ማሻል አልሐምዱሊላ አልሐምዱሊላ። ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። በአምላክነቱ ሰውነት ለሌለበት፣ በጥበቃው ላይ እንቀፍ ለሌለበት በድካሙ ላይ በሀያልነቱ ላይ ድካም የሌለበት በጌትነቱ ላይ ባርነት የሌለበት። አልሐምዱሊላህ አንድ ነፍስ ላይላ ሀይለላ ብላ ገመዱን ይዛ ተንጠልጥላ ከዛ ከአፋፉ ላይ ስትወጣ ማየት የመሰለ ነገር የለም። እኔ ብዙ መናገር አሁን አልችልም። ኢንሻላህ ሌሎች የተናገሩ አዳምጣለሁ። ቀጥሎ ስም ይዞ ጃቢር ኢብራሂም ማውራት የምትፈልጉት ነገር ካለ ኡስታዝ አዲስ አለ። እናንተ መድረኩ ትላለህ። አልሐምዱሊላ ማሻላ አይኔ በጣም ታዲያ፣ አንድ ነገር ልንገረ የድሮ ወዳጅና ብዬ ምህረት አላደርግልህም፣ ሰይፌን አንተ ላይ ማሳርፋለሁ። ስለዚህ ከዚህ ቀን ጀምሮ እማ ይህ በሙስሊም መነጽር ነው። እንደ ሰለምቴ ነው። እማ ይህ ግራ ዘመም ቀኝ ዘመም ሆናለሁ ካልክ፣ ያው ሰይፌ በአንተ ላይ የሚያርፋል። ነቃ ደንገጥባል። ከዛሬ ጀምሮ አባላችን አይደለህም። እንዴት ነህ? ደህና ነኝ። አጥንቴን የሰበራቸው ዛፍ በላ ደስተኛ ነኝ ብለህ ብትል ነው ይህን የመሰለ ግሬስ ያለው ድምፅ ይህን የመሰለ እውቀት፣ ይህን የመሰለ ፖዚቲቭ ሜንታል አቲቲዩድ ለፖዚቲቭ አለም የተፈጠረ አይደንቲቲ ደስ ሊለው ነው የሚገባው። አጥንቱ ሊሰበር ሰው ሊጠገን ነው የሚገባው። ሹርነኝ ውስጥ የሆነ ነገር አለ፣ የሆነ ነገር አለ። ውስጥ ማለት አንተ ውስጥ ራሱ ሰልሟል ያንተ። ስለዚህ ደስተኛ እንደምትሆን ሌላ ቦታ ቢሆን ሽርክ ውስጥ ቢገባ ቢንዘላዘል ምን ቢል ደስ እንደማይላቃል። ስለዚህ ይሄ የአንተም ደስታ ነው መሆን ያለበት እና ባቢሎንዬ አፉ በደንብ እንደዚህ አይነት ቃላቶችን አይ ቲንክ የሆነ ያላሰብኩት ያላሰብከው ነገር ሳታስበው ባልታሰበበት ሰዓት መሆኑ ነው እንጂ ሹር ነኝ ቢሰልምልህ ደስ ነው የሚልህ። እንደዚህ አይነት ስሜት እንደሚሰማ አውቃለሁ። እና ደግሞ ሁላችንም እንወዳለን፣ እናከብርሃለን። በምንም አይነት መልኩ ውስጥ የሆነ ፖዘቲቭ ሜንታል አቲትዩድ ስላለ እንወዳለን፣ እናከብርሃለን። ሀሳብህን እናከብርልሃለን። እና የሆነ ነገር በለን አስደስተን እኔም ወዳቸዋለሁ አከብራቸዋለሁ። ምንም የምለው ነገር የለም፣ ግን እሱን ሰላም ልበለው። እስኪ ሰላም በለው፣ ሰላም በለው። ሰላም ነው። አም ሶሪ፣ ራስ በጣም ይቅርታ። እሺ፣ ኧረ ችግር የለውም። መብትህ ነው። ያው አንተ እንደሚባለው ነው። ውስጥህን የረጋበት እና የሚረካበት ከሆነ ከረካበት ከረካበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ ይህ ችግር የለብኝም። ግን ተስፋ አድርግ ነበረ። አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበረና ብቻዬን መቼ ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ በቃ ደከመኝ። ምን ላድርግ? ታውቃለህ፣ ሰለቻኝ፣ ደከመኝ ምናምን አሪፍ ነው። ግን ምንድን ነው ታዲያ? ብዙ መጽሐፍ ነበረብህ እኮ እያሰብክ ነው። የሆነ ነገር አይደለም አሁን እኮ የጠጣን የመሰለኝ ሼር ተደርጎ ሳዩ፣ ከላይ ስሰማ ጠጣ ነው ምንድን ነው ብዬ እኮ በጣም ነው የደንገጥኩት። ምን ለመናገር በእርግጥ ሲጠጣ ነበረ። ራሱን ለሰላሳ ደቂቃን ለአንድ ሰዓት ያክል ሲገቱት ነበር ነው የሚያገኘት እና መስ መጨረሻ የመጨረሻዋ ነው ጭላጭዋ ላይ የደረስኩት እንዲጨልጥ እንጂ ሁሉም ሲገቱት ነበረ በእርግጥ በቃ አሪፍ ነው። ቀጥሎ በቃሽ ቴንኪዩ ባቤሽ፣ በጣም ቴንኪዩ። በቃ አጋጣሚዎች ተዋወቅን፣ አሪፍ ጊዜ ነበረን እና በቃ የሆነ ትክክለኛ መንገዴን እንዳገኝም በተወሰነ ያህል ረዳ እና በጣም ቴንኪዩሽ ብራዘር። ሰዎች ባለበት ሆኖ ሃይማኖታቸውን ጠንቅቀው እንዲያውቁና አውቀው እንዲከተሉ ነበር አላማችን። አንተ ደግሞ የነበርክበትና የቆምኩበትን አይተ ትክክል አለመሆኑ ተረብተ ከሆን የወጣ እኔ ችግር የለብኝ። ዋናው ነገር አንተ ተረብተ መውጣት ነው። ከዛ በኋላ ደግሞ የመቀየር ትርጉም ይታየው በፍጻሜው ነው እና ፍጻሜህን እንዲያሳምርልህ እንትን አድርግልሃለ። ብቻ ደስ ይላል። ቀጥሉ እሺ። እኔ ምንም አብራችሁ የምትሰሩትን ስራ የሚቋረጥም ነገር አይደለም። ጓደኝነታችሁ አይቋረጥም። ቤተ በምትከፍበት ሰዓት ላይ ባቢሎን እዬ ሁላችንም እንመጣለን። የባቢሎን ሀዋርያም ይመጣል፣ ሁላችንም እንመጣለን። ምንም የሚከለክለን ነገር የለም። ምክንያቱም ተሳዳቢ አይደለህም እንትን አይደለም። ስነ ምግባርና ግብረገብ ኖሮ ነው እያወራ ያለው። ስለዚህ አንተ ቤት ከመምጣት ማንም አያገደውም? አንተ ምሰራውን ፕሮጀክት አንተ ምሰራውን እንትን ምንም ተቃውሞ የለንም፣ እኛ ማለት ነው፣ ወደፊትም ማለት ነው። እናንተ እና ዩኒታሪያን የሚባሉ ልጆች የሚሰሩት ስራ እኔ ከመቶ አምሳ ፐርሰንቱ ዩኒታሪያኖች እንደግፋለሁ፣ ከመቶ ሰባ አምስት ፐርሰንት እናንተ እንደግፋለሁ። ይህን እንድታቁልን እንፈልጋለን ማለት ነው። ከእንትን አንጻር አይደለም፣ ምክንያቱም ምን እያደረጋችሁ እንዳለ፣ ምን አይነት አይምሮ እንዳላችሁ፣ ምን አይነት አስተሳሰብ እንዳላችሁ ሰው የሚከበረው በአስተሳሰቡ ነው ብለን ስለምናምን፣ ስለዚህ ጓደኝነታችሁ ይቀጥላል። እንደገና ደግሞ አብራችሁ አንዳንድ ነገሮችን ኮንሰልት መደራረግ ማውራት እንትን ማለቱ ምናምን ይቀጥላል። ምንም እንትን የሚለው ነገር የለም። አብሸር እሺ። ቁርንፉድ የለች መሰል ማሺ እሺ፣ አውሪው አዋሪው፣ እንኳን ደስ አለ። የሆነ ነገር ነገር መናገር ትችያለሽ። አመሰግናለሁ ኡስታዝ፣ ሁላችሁም ሰላም ብያለሁ። የቀድሞ የስድስት ስልሳ አምስት የባቢሎን ሀዋርያ አይኖ መጀመሪያ እኮ ስድስት ለመለም ጠርጥረናል። ያው ተተኪ እኛም እየፈለግን ነበረ። ሲጀመር ከዚህ በኋላ ወደ ስድስት ስልሳ አምስት አዲስ አለም ስትመጣ ተፈትሻ ነው የምትወጣው የምትገባው። ባቤ እሱን ነው እያሰብኩ የነበረው። እየፈተሽን ነው። ከዚህ በኋላ ወደ አባላታችን የሚመጡት ሙስሊሞች ፈትሸን ማንን ይዘው ሄዱ ምናምን ብለን መንቃት እንዳለብን የገባን በአንድ ሳምንት ሁለት አባል ያሳጣችሁን። አልተቻላችሁም ኢንሃ በቃ ሙሉ ማህበራዊ ሚዲያውን እየተቆጣጠራችሁ ነው ያላችሁት እዳ በጣም ስጋት ነው ለስድስት ስልሳ አምስት ኢንሃው የባቢሎን ሀዋርያ አዲሱ ሰለምተኝ ሞሐመድ እንኳን ደስ ያለህ እንኳን ቀጥተኛውን መንገድ መራህ አገኛህ ልልህ የምችለው አንድ ነገር ነው እስልምና ከሙስሊሞችም ይበልጣል ሰርከ አዲስ ነው ያለህ እውቀት በቂ አይደለም ለመስለም ይበቃሃል ሙስሊም ሆኖ ለመቆየት ግን መማር አለብክ። ስለዚህ በፈቃደኝነት የአላህ ባሪያ ለመሆን ስለመረጥክ ደስ ብሎኛል። ይህን ነው የምመኝልክ። ግን ደግሞ ስጋታችንን መደበቅ አንችልም። እኔና ባቢ ወደ ተቋማታችን የምትመጡ ሰዎችን ከዛሬ ጀምሮ እንፈትሻለን። ጃቢር፣ ሌላ ጊዜ ነው የማወራው። አንተን እንደ ተቋም ነው ማውገዝ ያለብን። ምስራቅ ቀጠናዎችን አሟረህ አሟረህ ጭራሽ ከኛ ቢሮ ከኛ ይወሰዳል። ምንም ማለት አይደለም ይሆን እንዳስብሎናል። ባቢዬ አንተም ደግሞ እዚሁ እንዳላጣ ብንወጣ ምን ይመስላል? እ እዚሁ ማጣ ማጣ እየመሰለኝ ነው ወይ ጎድ ታስበን ታስበን ታስበን አለቀን እኮ የፀሐይ አምላክ አንበርዳን በእውነት አመሰግናለሁ። ፒ በጣም ቴንኪው። ተስፋ አደርጋሉኝ እናንተም ወደ እውነቱ እንደምትመጡ ሁላችሁ። ደግሞ ሁሉም ሰው ልቡን ያውቃል እና በጣም አመሰግናለሁ። ታዲያ አንድ ነገር ልንገረህ፣ የድሮ ወዳጅና ብዬ ምህረት አላደርግልህም። ሰይፌን አንተ ላይ ማሳረፋለሁ። ስለዚህ ከዚህ ቀን ጀምሮ እማይህ በሙስሊም መነጽር ነው፣ እንደ ሰለምቴ ነው ማይህ። ግራ ዘመም ቀኝ ዘመም ሆናለሁ ካልክ ያው ሰይፌ በአንተ ላይ የሚያርፋል። ነቃ ደንገትገጥበል። ከዛሬ ጀምሮ አባላችን አይደለህም። የመጨረሻ ምክር ይሄ ነው። የህዝብ እየሰማ ነው የምናገረው። ቀጥ ለጥ ያለ ሰለምተኛ ትሆናለህ። የአላህ ባሪያና አገልጋይ ትሆናለህ። እውነት ስለምናገር በጣም ደስ ብሎኛል። ቀናው መንገድ፣ እውነተኛው መንገድ የመረጥከው እና ለአንተ በጣም ደስ ብሎናል። ሰው በጣም አመሰግናለሁ። ታዛዥ ነኝ ደግሞ ለትእዛዝሽ።